ሰላም ውድ ቤተሰቦቻችን እንኳን ሰላም መጣችሁ። እንዴት ከረማችሁ? እንደተለመደው ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ዛሬ ደግሞ ይህን የመሰለ ቆንጆ ቂጣ በማንኛውም ሰዓት መመገብ የምንችለው ቀላል አሰራር፣ ፈጣን አሰራር፣ ቶሎ የሚደርስ የቂጣ አሰራር እናያለን ማለት ነው። በጣም ይጣብቃል፣ ተወዱታላችሁ፣ ሞክሩት። በመጀመሪያ ይህን የመሰለ ቆንጆ ቂጣ ለመስራት የሚያስፈልገን ነገር የዋናው ነገር ዱቄት ነው በቁርባታ ስላለ ሁለት ኩባያ ዱቄት እናደርጋለን። በመቀጠል ግማሽ ማንኪያ የሚሆን ፔኪንግ ፓውደር እንዲሁም ትንሽ ጫው እናደርግና ሁለት በሾርባ ማንኪያ ኒዶ ወተት ወይም ደግሞ ወተት ፓውደር እናደርጋለን። ከዛ ሁለት ማንኪያ ዛይት እናደርጋለን። ሁሉንም እንደዚህ አድርገን ከቀላቀለ በኋላ ትንሽ ውሃ አድርገን ሊጡ እናወካለን ማለት ነው። ሊጡ ሲቦካ ደረቅ ማለት አለበት። በጣም መቅጠን የለበት ምክዳይ ምናምን ቂጣ ሌት እንደምናዘጋጀው እንደዛ እንትን ማለት የለበትም። ደረቅ ማለት ነው ያለበት። እንደዚህ በዚህ መልኩ ደረቅ ያለ በደምብ አሽተን እሽት ያስፈልገዋል። በደምብ አሽተን ከቦቀን በኋላ እንደዚህ አድርገን በትንሹ እንደዚህ እናድበለብለዋለን ማለት ነው። በትንሹ አድበለበል ነው በዚህ መልኩ እንድጠዋለን። ሳሳ አድርገ መጣጥ አለብን። መጨረሻ ላይ በዛ ይስለሆነ ምንጠብሰው

ስለዚህ ዱቄት እየነሰነሰን ሁሉንም በዚህ መልክ እንልጣለን። አሁን ሁሉም ተድጦ አልቆልናል፣ ለዚህ ተዘጋጅቶልናል። ከዛም ዘይት እናገልና ይህንን አንድ በአንድ እንጠብሰዋለን ማለት ነው። ስንጠብስ ሁሉንም በአንድ ላይ ማድረግ የለበትም፣ አንድ በአንድ ነው ማድረግ ያለበት። ሁሉም አንድ ላይ እንትን ካለ አሪፍ አይሆንም ማለት አይነፋለንም እርስ በርስ ስለሚያያዝ ቀስ እያልን እንደዚህ አንድ አንድ ነው መጥበሻ ያለብን ማለት ነው። መጥበሻቸው ሰፊና ትልቅ ሆነ ግን ሁለት ማድረግ ትችላላቸው። እኔ መጥበሻ የትንሽ ስለች በዚ አንድ አንድ እያደረጉት ያደረጉት በዚ ለተነ ስታደርጉት እንደዚህ በጣም ይነፋል ማለት ነው። ሲነፋ እንዲመቻ ውስ ብሮችን ትን እንዳይ ዘይቱን ሞላ ተረጉት መልካም ነው። ስለዚህ እንደዚህ ያደረጋቸው ሁሉንም ገና አትቀርሳላችሁ እዚህ ጋ እኔ ሁለቱን አድርጌው አንዱ በደንብ እንፈልግ እርስ በርስ ስላለ ቦታ ስላልበቃው ማለት ነው። ስለዚህ ሁሉ ታስጨንቅኝ እባክሽ እባክሽ። በመጨረሻ ቆንጆ የሆነ ጌጣ አዘጋጅተናል ማለት ነው። በጣም ይጣፍጣል። በጣም ቆንጆ ነው። ሞክሩት፣ ትወዱታላችሁ። ሀሳብ፣ አስተያየት ካላችሁ ከስል ኮሜንት ሴክሽን ላይ ጻፉልኝ። ነበረቻችሁኝ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁኝ አመሰግናለሁ።